ዕድሜ ከየት ጀምሮ ቢቆጠር ደስ እንደሚለኝ ታውቃላችሁ? መዝሙረ ዳዊት ከጀመርኩበት ቀን በሰማንያ ቀን ክርስትና ተነስቼ የእግዚአብሔርን ልጅነት ባገኝ ነፍስ ካወቅሁ በኋላ ክርስትና የመነሳት ያህል ወይም ደግሞ የእግዚአብሔርን ልጅነት የማግኘት ያህል ስሜት የተሰማኝ በዛን ቀን ነው። የምርም የሆነ የመኖር ስሜት የተሰማኝ በመዝሙረ ዳዊት ነው። መዝሙረ ዳዊት መጸለይ ልቤን ያሳረፈ ነፍሴን ያበረታ ህይወቴንም የፈወሰና የእግዚአብሔርን ሩሩህነትና ማህሪነት ያሳየኝ ጸሎት ነው። ይህንን ቪዲዮ እስከ መጨረሻው ድረስ ካያችሁት ህይወቴን የለወጠውን የዚህን ጸሎት ተነግሮ የማያልቅ ጥቅም በመስማት ካላችሁበት የመንፈስ አለመረጋጋትም ሆነ ከማንኛውም ጭንቀት እንደምትወጡና የዘመናት የህይወታችሁ ጥያቄ መልስ እንደሚያገኝ በሙሉ ልብ ያምናሉ። በዚህ ቪዲዮ መጨረሻ ደግሞ እንዴት ጸሎቱን መጀመር እንደምትችሉ ከልምዴ ማካፍላችሁ ይሆናል። እንደ ኃጢአቴ ሳይሆን እንደ ቸርነቱ ይህንን ጸሎት አስጀምሮ ለእናንተ እንዳካፍል የረዳ መድሃን ያለም ስሙ የተመሰገነ ይሁን። ይህ ሀትዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። እናንተም ደግሞ በመንፈሳዊ ህይወት ማደግ ለሚፈልጉ ቤተሰቦቻችሁ፣ ጓደኞቻችሁ እና ወዳጆቻችሁ ሼር አድርጎላቸው። አዲስ የሆናችሁ ደግሞ ሰብስክራይብ እና ላይክ በማድረግ የሀትዩብ ቤተሰብ ይሆኑ። ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ፣ ስለ ወንድሙ መዳን እንደማይጨነቅ ሰው ያለ ሰነፍ ሰው አይቼ አላውቅም፣ ስለ ወንድሙ መዳን ያልተጨነቀ ሰው ዳነ ብዬ አላምንም ይላል። እኔ ዛሬ በፊታችሁ ያለሁት ከእናንተ የተሻለ እውቀት ወይ ደግሞ ትምህርት ኖሮኝ ሳይሆን በህይወቴ ካሳለፍኩት ከተማርኩት ከተለያየ ቦታ ከሰማሁት መንፈሳዊ ትምህርት ለሌ የጠቀመኝን ለእናንተም ይጠቅማችኋል ብዬ በማመን እንጂ ከማንም የተሻለ እውቀት ተፈልጎ እንደማይገኝብኝ ያውቃለሁ። ግን ደግሞ ሁሌ እንደምንለው በክርስትና ህይወት ለብቻ መዳን የሚባል ነገር የለም። ስለዚህ ሁላችንም ተጋግዘን አንዳችን ብንደክም አንዳችን እያበረታን በእግዚአብሔር ቸርነት የእርሱን መንግስት ለማውረስ ያብቃል። አሁን ቀጥታ ወደ ቪዲዮ እንሄድ። አንድ ይቅርታና ቪዲዮ ከመጀመሩ በፊት አንድ ቪዲዮ ላሳያችሁ። ይህ ቪዲዮ እጅግ በጣም ትልቅ የቀለም ፋብሪካ አጥር ላይ ነው ያየሁት እና እጅግ በጣም ነው ያስገርምኝ። ሁላችንም በያለንበት ቦታ የእግዚአብሔርን ቃል ቅጥራችን፣ አጥራችን እና መጠጊያችን እናድርገው ለማለት ነው። እንደምታውቁት እንግዲህ መዝሙረ ዳዊት የእግዚአብሔር ልብ በተባለው ሰባት ሀብታት በተሰጠው አባታችን በቅዱስ ዳዊት የተጻፈ ጸሎት ነው ወይም ደግሞ መዝሙር ነው እና መዝሙረ ዳዊት የጸሎቶች ሁሉ የመዝሙራት ሁሉ ራስ በመባል ይታወቃል። እንዲሁም ደግሞ እስመ በመዝሙረ ዳዊት ይዘምሩ ሰማያውያን ወምድራውያን። በቅዱስ ዳዊት መዝሙር የሰማይ መላእክት እንኳን ሳይቀሩ ይዘምራሉ። ይህን ያህል ኃይል ያለው ጌታችን እንኳን በመስቀል በተሰቀለ ጊዜ የጸለየው እጅግ በጣም ትልቅ ጸሎት። በጣም የሚያስደንቀኝ ነገር በመዝሙረ ዳዊት ያልተነሳ ርዕስ የለም። አንድ ሰው የክርስቶስን መዋለ ስጋ ወይም የስጋውን